ትናንት እንግዲህ ዊና እና ማርክ ባቀረቡት ንግግሮች ያላለቀሰ ሰው ይኖራል ብዬ አላስብም። የዊና የህይወት ታሪኩ ትንሽ ያው ብዙ ኢትዮጵያውያን ወጣቶች ወይ ደግሞ ወንዶች ብዬ ሊያዘውና ይህ እንደዚህ ነው፣ ላይፍን የሚያሸንፉት ላይፍን የሚኖሩት፣ እና ምንድን ነው የሆነ ቁስሌ ነካኝ ታውቃላችሁ። እግዚአብሔርን ወንድሜን በሱ ቦታ አስቀመጥኩት በቃ ምክንያቱም ብዙ ችግራቸውን ወንዶች መናገር አይፈልጉም። ወንድሜ ችግሩን ነግሮኝ ያቅ የሆነ ነገር በየት የሆነ ብር እንኳን ሲሰጠኝ ከየት ነው ያመጣው እንኳን ብላችሁ እንዴት ነው ያመጣው ብትሉት አይመልስላችሁ፣ ግን ያን ገንዘብ እንዴት ለፍቶ ጥሮ እንደሚያመጣው አውቃለሁ እና አይ ካንት ማርያምን እናት ደግሞ ማለት ነው ለእሷ ሳበላ ለእሷ ሳጠጣ ለእሷ ሳትለብስ ለእኛ ለልጆቿ ነው የምትኖረው። እና ረዥም እድሜ ለእናቶች ይስጥልን። አላቅም እናት የሆናችሁ ታድላችሁ፣ ማርያም ምክንያቱም ይህ ስሜት ለልጆቻችሁ አለ፣ እናትነትን አይታችሁታል። እናት ያልሆናችሁ ደግሞ እናት ለመሆን ያብቃችሁ፣ ያብቃን። ልጅ የሆናችሁ ደግሞ በተቻለን አንጻር ብቻ እናቶችን ለማስደሰት እንጣርና ዊና የተናገረው ነገር ሰምታችሁታል። ማርያምን ምን አለመሰላችሁ? እናት ለምን በሚሊዮን የሚቆጠር ብር አይኖረም ትንሽ ይሄ ነገር ስታረጋ ትደሰታለች። እና እኔ ማለት ነው እዚህ ጋር ልንገራችሁና ተያይዞ የሆነ እንትን ስላለኝ ነው። የሆነ ጊዜ ማለት ነው ማርያምን ኢትዮጵያ ያለው የሆነ ትልቅ ሰው እኮ ነኝና ኦማይ ጋድ አድግ ያለው ምናምን ትልቅ ሰውኝ ያለውና እናቴ ልክ ወደ እናቴ ሲሄድ ቡና ይሄዱ ታውቃላችሁ። የኢትዮጵያ ልጆች ብዙዎቹ እንግዲህ ቡና ስለሚጠጡ ለእናቶቻችን ስንሄድ ቡና ምናምን ነው ይዘምን ሄዶ ያቅማችንም ስለሆነ ቡና ይዤ ስሄድ በቃ እናቴ ስቅስቅ ብሏን ያለቀሰችው ማለት ነው። እና ከዛ ምንድን ነው እኔ ደነገጥኩኝና ምንድን ነው ምናምን ስላት ልቼ አንቺ እኮ አድገሽ ምናምን ነገር አንቺ አድገሽ ቡና ገዝተሽልኝ ምናምን ብላ ስታለቀስ እንዲህ እኔ ያኔ አይገባኝ ነበረ ሳኩኝ ማለት ነው። እንዲህ እናቴ ደግሞ ምንድን ነው በቃ ገዛው አይደል እንዲህ ምናምን ደግሞ እኔ ትልቅ ሰው ነኝ እኮ ምናምን ብያት፣ በቃ አሁን አንቺ አድገሽ ደሞዝ በልተሽ ምናምን ቡና ምናምን ብላ ያን ደግሞ ያኔ እኮ ቡና ስንት ነበር? እንደውም ኪሎ ሁለት መቶ አይ ቲንክ ሶስት መቶ በቃ የራሱ ብዙ ነው መሰለኝ ብቻ እንደዛ ነበረ። እና ሁለት ሺህ አስራ አንድ ነው መሰለኝ አዎ አስራ አንድ አካባቢ እና ያኔ በቃ ከዛ ለቀሰች ምናምን በቃ መረቀችኝ መረቀችኝ። ከዛ ለታላቅ እቴ ደውላ ማለት ነው። ታላቅ እቴ ከእሷ ጋር ነው እኔ ብዙውን ጊዜ ያደግኩት ማት ይቻላልና ለእሷ ደውላለች። ልጅ ኳ አድጋ እንደዚህ አስበ ይዛ መጣች ነው እየየዋለች በቃ እና ኧረ ተይ ምናምን አልቻት ማለት ነው እቴና በቃ እናቶች ምንም በቃ እግዚአብሔርን ምንም በቃ እርጅታችሁ ትልቅ ሰው ናችሁ፣ ሁሌ ቴንሽዬ ናችሁ። ለነሱ በቃ ህጻን ናችሁ። ማርያምን። ሰላም ሰላም፣ ውድ እና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ፣ የእኔ ውድ ቤተሰቦች። አዲሱ ቻናል ላይንም ሰብስክራይብ እያደረጋችሁ አንድ ሶስት መቶ ምናምን ገብተናል። አዲስ መግባት አለብን። በጣም ነው መመሰግ ነው። በጣም በጣም ከምላችሁ በላይ ለእናንተ ምንም አይነት ቃል የለኝም። ኑሩልኝ እግዚአብሔር አምላክ ያሰባችሁትን በሙሉ የፈለጋችሁትን በሙሉ ያሳካላችሁ። የተደላደለ እንጀራ ይስጣችሁ። ምንም ቃል የለኝም። የእውነት ፍቅር ይስጣችሁ። ማርያምን የእውነት የእውነት ሰው ናችሁና በቃ የእውነተኛ ሰው መሆናችሁን አሁን ደግሞ በደንብ አረጋግጫ አለውኝ ና ብቻ፣ ስሜቴን የሆነ ቅልቅል አረጋችሁት በጣም ከፍቶኝ ምናምን፣ ከዛ ደግሞ ደስ እንዲለኝ ያደርጋችሁኛል እና ብቻ ቃል የለኝም ለእናንተ እናንተ እግዚአብሔር አክብርልኝ እንግዲህ ትናንት እንዳያችሁት ዊናና ማርክ ያቀረቡት ፕሮግራም አለ። ዊና ብዙ ነገሮችን አሳልፏል። ስለ ዩቱብ ቻናል እንግዲህ በደንብ ሰምታችኋል። ከዛ ዩቱብ ቻናል በጣም ነው የሚያለፋው። በጣም ብዙ ውጣ ውረዶች አሉና አሉ ና ልክ ዊና በዛ ቻናል እንደለፋበት ያክል በዚህም ለፍጀበት አለውኝ ና ማለት ለረዥም ጊዜ ነው የለፋውበት። የሚገርማችሁ ማለት ነው ማርያምን ብዙ ልፋቶች አሉ ምናምን። ግን ለፍታችሁበት ደግሞ የሆነ እንቅፋት ሲያጋጥማችሁ ምናምን ያስጠላል። ብቻ ምን እንዳደርጓችሁ ምን እንዳደረጓችሁ ባይገባኝም እንግዲህ እንቅፋት እንዲ ያጋጠመኝ ያደረጋችሁ ሰዎች በጣም ልቦና ይስጣችሁ። ያው እንግዲህ ከእህቶቼ ጋር ሁኜ ተስፋ አልቆርጥም። እውነት ለመናገር ይሄኛው ምንም ቢሆን በዛኛው መጥቻለሁ። ይህኛው ደግሞ እንደምንም እንግዲህ ያው እየሰራሁበትም ነው። እናንተ ማላችሁልኝ ና ይመለሳል ብዬ አስባለሁ፣ በተቻለ መጠን ማለት ነው። እና እንግዲህ ያው ዊና ስለ እናትም ሲያወራ ብቻ እንዴት ልበላችሁ፣ ስለ ልፋት፣ ስለ ትጋት፣ ስለ ድካም በቃ ለእናቱ እንዴት እንዳደረገ። ደግሞ እንዴት ነው ስጥ ይሰጣል፣ አይደለም የሚባለው። የሆነ እኔ በዚህ ነገር ማለት ነው አምናለሁ። የሆነ ወጭ ስታወጡ ማለት በመልካም የሆነ ወጭ ስታወጡ ማለት ነው ፈጣሪ የሆነ ገቢ ያደርግላችኋል። ማርያምን ነው የምላችሁ። በቃ ለማንም አትናገሩ እንደዚህ አይነት ልንትና እንደዚህ ላድርግ ነው ሳትሉ ማለት ነው የሆነ ነገር አድርጉ የሆነ ገቢ ይገባላችኋልና፣ በጣም እገረማለሁ። ብዙ ጊዜ እገረማለሁ እግዚአብሔርን እና፣ ለዛ ነው ብዙ ጊዜ በወጣው የተካ ተብሎ የሚመረቀውና፣ ብቻ ያላችሁን አካፍሉ፣ በተለይ ለእናት ለአባቶቻችሁ። ብቻ እንዲሁም ደግሞ በዙሪያችሁ ብዙ ሰዎች አሉ። በነገራችሁ ላይ ግዴታ ሶሻል ሚዲያ ላይ ላሉ ምናምን የሆነ ስላለ እንደዚህ እንዴት ነው ስላላሳየን ሳይሆን፣ በዙሪያችሁ ከጎረቤት ብዙ እናቶች አሉ። በቃ እኔ እዚህ ጋር ማርክ ስለ ቡና ምናም ብሎ ስላነሳብኝ እንግዲህ ምንም ማድረግ አልችልም። ሰፈራችሁ ማለት ነው ማርያምን ቡና በጣም እያማራቸው ግን ማገኟሉ። እንዴት ልበላችሁ የሆነ ወይ ምግብ የሚበላ ምግብ ኑሯቸው፣ ግን ያም ምግብ ለመስራት እንጨት፣ ክሰል ወይ ደግሞ ለስቶ የሚከፍሉበት እንደዛ ተው ደግሞ እርቧቸው የሚውሉ ሰዎች አሉ። ለነዛ ለነዛ፣ በጎረቤቶቻችን በዙሪያችን ላሉ ሰዎች ቼክ ማድረግ። አሁን ብዙ ጊዜ ገንዘብ በኦንላይን ምንድን ነው ይሄ እንዲሰጡልን ምናምን ብላችሁ ሰጣችሁ፣ ብዙ ሰዎች የሚበሏሉ እንደሆነቱ። ግን በዛም መልኩ ብቻ ሳይሆን እንትን ማድረግ የምትችሉት ቤተሰብ ወንድማችሁ አለ አይደል? ወንድማችሁን እንትና ጎረቤታችሁ ማን እንደሆነች አቅመ ደካማ ታውቃላችሁ። ለእንትና እንደዚ አድርግልኝ ለእንትና እንደዚህ እያላችሁ በቅርባችሁ ላለ ሰው ማድረግ ትችላላችሁ። በጓደኛ በምናምን በዛ መልኩ ብቻ ባቅማችሁ ማለት ነው። አንድ ብር ጥቅም አለው። አንድ ብር እኔ ብሰጥ፣ አንድ ብር እናንተ፣ አንድ ብር የሆነ የሆነ ሰው ሆኖ ዳቦ ይገዛል፣ ሻይ ይገዛል። ያን ነገር ትንሽ የበልተው እንኳን፣ ሲርበን እንዴት ነው እንቅልፍ መተኛት አንችልም አይደል? ያን ነገር ማድረግ እንችላለን። ስለዚህ አምስት ሳንቲም አንድ ብር ምናምን ጥቅም የለውም ማለት አይደለም፣ ሲጋጭ ዋጋ አለው እና ማርክ ወንድሜ እንግዲህ ብዙ ነገሮች እንደምታሳካቃለው ፈጣሪ ከአንተ ጋር ይሁን ፈጣሪ ካለበት ከዚህ በላይ ጨምሮልህ ከዚህ በላይ አሳክቶልህ የእናትህን ደስታ የምታይበት ጊዜ ስጥ። ና እናቶች ብዙ ጊዜ የእኛን መኖር ነው የሚፈልጉት እኛን ትዳር መያዝ የእኛን ሞልህ ነው የሚፈልጉት። ና ያው እንግዲህ የማርክ እናት አይታቸው አልዶ ባይቆይቶ ሲመለስ እንዴት ደስ ብሏቸው እንደነበረ ከዛ የሆነ ነገር ልጅ መጣው ስላት አይ ልጅ አንተ ብቻ እንኳን መጣልኝ አለች ነው ያለው። ና የብዙዎች እናት የሁሎቻችን እናት በቃ እንደዛ ናቸው። ና በተቻለ መተን በቃ ለእናቶች የሚገባንን ነገር ብናደርግ ከኛ ቀንሰን እኛ አሁን የሆነ በቃ ያበደ ልብስ ምናምን በአስር ሺህ ብር በምናምን በምናምን እንገዛለን አይደለም ያንን የሆነ ሞዴሉን ቀንሰን የልብሳችን ሞዴል የአምስት ሺህ ብር ለእኔ ገዝቼ ለአምስት ሺህ ብር ለእናቴ ባደርግላት ጥቅም አለው ምርቃታቸው አልኳችሁ በቃ አይደለም የአስር ሺህ ብር ልብስ ቀንሰን ስለሰጠናቸው የሚሊየን ልብስ ምን ልብስ እንሆናለን እና ተመረቁ የእናት ያባት ምርቃት ምንም ቢሆን አይጠፋምና ግዴታ ደግሞ መወለድ ብቻ አይደለም። የትኞቹም እናቶች የኛም እናቶች ናቸውና ለእነሱም የተሻለን ነገር እናድርግ ማለት ነው እና ለወንድሞቻችን ደግሞ በቃ ልክ እንደ እንደ ማርክ አይነት ወንድሞች ከእያንዳንዳችን ቤቶች አሉና እነሱንም ደግሞ እድሜ ጤና ሰጥቶልን ያሰቡትን ያሳካልን። ብቻ ምንም ቃል የለኝም እኔ አልችልም። ይህን ቪዲዮ ስንት እየተቆራረጥኩን የሰራሁት ማለት በቃ አልቻልኩም እግዚአብሔርን ገብታችሁ ስሙት ማምሻሾ ማለት ነው። ስሰሙት በቃ የሚሰማችሁ ስሜት አለና ብቻ እግዚአብሔር አምላክ ያሳካላችሁ። ዊ ነው እንደሚም ደግሞ ቴንኪ ዩ። እንደዚህ ጓደኞችን ይዘቅረብልን። ከዚህ በኋላ ደግሞ ሀይሜና ብሩኬን ይዘቅረብ፣ ቢኒና ሄሉን፣ አብርሽና ሩታን ካፕል ካፕሎችን ይዘልና ማለት ነው ፉፉና ፍቅርን በቃ እንዳለ በአጠገቡ ያሉትን እነሱ እነሱን ይዘ እየመጣ ለእኛም፣ የሆነ እዚህ ጋር ምን የሆነ ምንማራቸው ነገሮች አሉ። ተስፋ ለመቁረጥን ለምሳሌ እኔውን ከማርኬ የተማርኩት በዩቱብ ተስፋ ለመቁረጥን ተምር ያለው ምናምን ነገር ብቻ። እንዴት ነው አላቅም። የሚሰማችሁ ስሜት አለና ብቻ ገብታችሁ እዩት። እኔ እንደዚህ እንደዚህ ነው ልላችሁ አልችልም። ምንም ነገር ልናገራል የሆነ ነገር ስናገር የሆነ እየተናነቀኝ ነው እና ገብታችሁ እዩት፣ ማምሻ ሾው ላይ ማለት ነው። እና ፈጣሪ ለሁላችሁ የሚያሰባችሁትን ያሳካላችሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። መልካም ጊዜ ሆንላችሁ። በሌላ ቪዲዮ ውስጥ እንገናኝ ባይ